አሰላሙ ዓለይኩም ወረህመቱላህ። እንግዲህ ይህን ቪዲዮ ሁላችሁም ሼር ኮፒ ሊንክ አድርጉልኝ። ባረካላሁ ፊኩም። እንግዲህ ዛሬ የምታዩት ፈትሕል ባሪ እንግዲህ የቡኻሪ ሸርሕ ነው የኢብን ሐጀር ኪታብ ነውና እዚ ኪታብ ላይ ሁለት ነገር ላሳያችሁ ነው የፈለኩት። እሺ፣ አንደኛ ኢብን ሐጀር የቡኻሪ ሸርሕ ያደረጉት ታዋቂ ዓሊም ማለት ነው። ኢብን ተይሚያን እንዴት እንዳረጉ ኢብን ተይሚያን እንዴት እንዳወደሷቸው እዚ ኪታብ ላይ አሳያችኋለሁ እዚ ቦታ ላይ በሁለተኝነት ደግሞ እዛ ቦታ ላይ ያብሻል። እዛው ቦታ ላይ ደግሞ አህባሾች የሚቀጥፉትን ቅጥፈት እንዴት አድርገው እንዳዋረዷቸው ኢብን ሀጀር አሳያቸዋሉ። እንዴት አድርገው እንዳዋረዷቸው ግልጽ ነው አለ። ይህ መታዩት ኪታብ ፈትሑ ልባሪ ነው። እንግዲህ የኢብን ሀጀር ስድስተኛው ሙጀለድ ነው። እንመልከት ኢንሻአላህ። ሁላችሁም ሼር አድርጉ ተመልከቱ። አዋቂዎች እንደ ኢብኒ ሀጀር እንዴት አድርገው እነ ኢብኒ ተይሚያን ሲያወድሷቸው እንደነበር ዛሬ ማንም ጃሂል ተነስቶ እንዲ ያለ ኢብኒ ተይሚያ እንዲ ያለ ይቀጥፍባቸዋል፣ ስማቸውን ሊያጠፋ ቆይ፣ ተመልከቱ። እነሱ ግን ስብሓነከ ረቢ ማን ማንንም እንትን አይፈልጉ። ለምን ይሄው፣ ኪታቦቻቸው አላ ሐይ እኮ ነው። ኪታቦቻቸው እኮ ሐይ ነው አለ። እስከ ዛሬ ማንም ስለ እነሱ የፈለግ ገብቶ ማየት ይችላል። እኛ አይደለም ዲፋ የምናደርግላቸው ለነሱ ራሱ ኪታቡ ዲፋ ያደርግላቸው። አንድ እንኳን ስተት አያገኙባቸው። አንድ አላህ ተቀመጠ ይላሉ እያሉ እንደዚህ ይዋሹባቸዋል። እሳቸው ያላሉትም ማለት ነቅ ሊያስቀመጡትን አይ አቋማቸው ነው ብለው ይዋሹባቸዋል። ተመልከቱ። ብዙ ቦታ ላይ ማለት ነገር ግን ተመልከቱ ታላላቅ ሊቃውንቶች ምን ብለው ኢብን ተይሚያ እንዳወድሷቸው በዚህ ለማሳየት ነው። ገጽ 334 ለሄዳል ኢንሻላህ። ሼር አድርጉ ሁላችሁ ሼር እናድርግ። በዚህ ሁለት ነገር ነው እንሻላ ለማሳየት የተወደድኩት፣ አንደኛ የነዚህ ሰዎችን የአህባሾችን ቅጥፈት እንመለከታለን። በዛው ማለት ነው። ባረከ ላሁ ፊኩም መርሐባ ገጽ 334 ምን ይላሉ ተመልከቱ። እንግዲህ ምን ይላሉ እዚህ ላይ እንግዲህ እንደምትመለከቱት እሺ፣ ወቃ ፊ ባዕድ ልኩቱቢ እንግዲህ ኪታብ ይኸው ማየት ትችላላችሁ።

አያችሁ አህባሾች ብዙ ጊዜ እቺን ቃል ሲጠቀሙ ሰምታችኋል። አሊ እንዲህ ብሏል፣ አላህ ነበረ ምንም ሳይኖር ነው። ወጣ አሁን የሚያለው እንደዚህ ነው እያሉ ይዋሻሉ። ይሄን አስመልክቶም አለ፣ ወህየ ዚያደቱን አሉ ኢብኒ ሐጀር ኮናሽ ተመልከቱ፣ ይቺ ጭማሪ ናት አሉ። የመጀመሪያ ቅጥፈት፣ የአህባሾችን ቅጥፈት እንዲ፣ ወህየ ዚያደቱን፣ ይቺ ጭማሪ ናት። ለይሰት في شيء من كتب الحديث ከኩቱብል ሐዲት ላይ የሚታወቅ ነገር አይደለም። ጭማሪ ናት፣ ቅጥፈት ነው። የሌለ ነገር አምጥተው ነው። የለም ኩቱብል ሐዲት ላይ አይታወቅም። ተመልከቱ፣ አህባሾች ኬት እንደሚያመጡ፣ አቂዳቸውን ኬት እንደሚይዙ ተጨማሪ ናት እቺ የማይታወቅቱ ሐዲት ላይና ምናየው አሉ። ከዛስ ምን አሉ? ኢብኒ ተይሚያ ሲያወዱሷቸው ልብ በሉ። ነባህ ላ ዛሊክ በዚህም ጉዳይ ምን አድርገዋል? ነባህ ላ ዛሊክ እንዳብራሩ በዚህ ጉዳይ ላይ እንደተናገሩ ይናገራሉ። ማን አልዓላማ ተመልከቱ እንዴት እንደሚወድሳቸው። ስብሓነ ከረቢ አላማ ማለት ባረከ ላሁ ፊኩም በብዙ ፈን ላይ ብዙ እውቀት ያለው ማለት ነው። በጣም አዋቂ ማለት ነው። ተቂዲን ኢብኒተይሚያ ኢብኒተይሚያ አለይህ ረሕመቱላህ በዚህ ጉዳይ ላይ ምናድርገዋል እሳቸውም ያኒ ተንቢህ አድርገዋል አሉ። ወሁወ ሙሰለሙን ፊ ቀውሊሂ በዚህ ንግግራቸው ደግሞ ትክክል እንደሆኑ ኢብኒተይሚያ ምን አድርገዋል አስደቀውላቸዋል። ኢብን ሐጀር ማለት ነው። ኢብኒ ሐጀር ኢብኒ ተይሚያን ተመልከቱ፣ ምን እያሉ ነው የሚጠቅሳቸው? አላማ እያሉ ነው። ስብሓነ ከረቢ ተመልከቱ አዋቂዎች አያችሁ የዑለማዎችን ቀድር ያውቃሉ እኚህ ማናቸው ናቸው ያው ፈትሑልባሪ የኢብን ሀጀር ኪታብ ሁለት ነገር ነው እዚ ጋ እንድትይዞ የፈለጉት አንደኛ እንዴት እያሉ ቃንላ አላህ ነበር ምንም ሳይፈጥር አሁንም ያለው እዛ ላይ ነው እያሉ አል እያለ እንደዚህ ያለ ብለው የሚቅጣጥፉት ሁሉ ውሸት ውሸት እንደሆነ ኢብን ሀጀር አስቀምጠዋል ሁለተኛ ደግሞ ኢብን ተይሚያን እንዴት አድርገው ያውድሷቸው እንደነበር ትመለከቱ ዘንድ ና ሼር አድርጎ ሀ ወላሁ አእለም